የጋዛዊ የተኩስ አቁም ስምምነት ከተፈረመ 53 ቀናት ተቆጥሯል። በእነዚህ 53 ቀናት ውስጥ ግን 42 የሚኖት ቀናት ላይ እስራኤል በጋዛ ላይ ጥቃት ማድረሱ የተነገረ። አንድ የሚያስቃችሁ የሚያስገርማችሁንም መረጃ ልንገራችሁ። የሌባ አይነ ደረቅ መልሶ ልብ ያደርቅ የሚለው የሀገራችን ጭ አባባሉ የለም በትክክል የወረከው እዚህ ጋር ነው ብዬ አስባለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሂጃብና በኒቃብ ጉዳይ ያንን ምድር አንቀጥቅጥ መግለጫ ከሰጠ እነሆ ዛሬ 14 ቀን ሆኖታል። የጋዛው የተኩስ አቁም ስምምነት ከተፈረመ 53 ቀናት ተቆጥሯል። በነዚህ 53 ቀናት ውስጥ ግን 42 የሚሆኑት ቀናት ላይ እስራኤል በጋዛ ላይ ጥቃት ማድረሱ የተነገረ ነው የሚገኘው ተኩስ አቁም ስምምነቱ ከተፈራረሙ በኋላም ከ300 በላይ የሚሆኑ ፍልስጤማውያን ሞተዋል እንግዲህ ከተኩስ አቁም ስምምነቱ በ5 ቀናት ማለት ነው። ከዚህም በተጨማሪ 900 በላይ የሚሆኑ ደግሞ ተጎድተዋል። ጠቅላላ እንግዲህ ጦርነቱ ከጀመረ ከኦክቶበር 2023 ዓ ም ጀምሮ እስካሁን ድረስ በነበረው ውጊያ ማለት ነው ከ7 በላይ የሚሆኑ ፍልስጤማውያን ሞተዋል። ከመቶ ሰባ ሺህ በላይ የሚሆኑ ደግሞ ከባድ አካል ጉዳት ደርሶባቸዋል። ደግሞ ትንሽም ቢሆን ጉዳት ደርሶባቸዋል። በብዙ መቶ ሺዎች የሚቆጠሩ ሰዎች ደግሞ ከመኖሪያቸው ተፈናቅሏል። ኦልሞስት ወደ ሚሊዮኖች የሚጠጉ ማለት ነው። ከዚህ ቀደም የነገርኳቸው መረጃዎች ያወጣው አልጀዚራ ነበር። በዛ ዕለት ያወጣው ማለት ነው። ተኩስ አቁም ስምምነት ከተፈራረመ በኋላ በ5 ቀናት ውስጥ 42 የሚሆኑ ጥቃቶች ቀናት ውስጥ እንግዲህ ጥቃት ነበር የእስራኤል ጥቃት ማለት ነው። በአንድም ሆነ በሌላ መንገድ ሲስፋሩን ጥሰዋል፣ ደግሞ ሲስፋሩን ተላልፈዋል፣ ተኩስ አቁም ስምምነቱን ጥሰዋል በማለት ነው እንግዲህ እነዚህ ሰዎች ላይ ጥቃት ከፍተው ብዙዎች የሞት የሚገኙት ከዚህ ቀደም በሰራሏቸው ቪዲዮ ደግሞ ዛሬ ጠዋት በሰራሏቸው ቪዲዮ ደግሞ ሁለት የ11 ዓመት ና የ8 ዓመት ህጻናትን እንግዲህ ተሪስ ናቸው ደግሞ አሸባሪ ናቸው በሚል ጥርጣሬ አይዲኤፍ ኢሊሚኔት ማድረጉ ይታወሳል። ሰዎች ሀሳብ ምን መሰላቸው? እስራኤል ይህን ተኩስ አቁም ስምምነት የምትፈልገው ራሷን ሪአርም ለማድረግ ና ከዚህም በተጨማሪ አለም ላይ የሻከርባትን ዲፕሎማሲ ነገር ለማስተካከል ለማርገብ ነው ይላሉ ይሄ ነገር ከረገበላት ደግሞ ከተስተካከለ በኋላ ድጋሚ ጦርነት ተገባለች። ጋዛን አኔክስ ማድረጓ ደግሞ ጋዛን ወደ እስራኤል ክልል መጠቅለላ ማይቀር ነው እያሉ ይናገራሉ። ኦልሞስት እኔም እየመሰለኝ ያለው እሱ ነው። ይሄ ተኩስ አቁም ስምምነት ከ50 ቀናት ውስጥ አርባ ሁለት ቀናት ጥቃት ከደረሰ በዚህ ጉዳይ ላይ እናንተ ሀሳብ ምንድን ነው? ኮመንታችሁን። አንድ የሚያስቃችሁ የሚያስገርማችሁን መረጃ ልንገራችሁ። የሌባ አይነ ደረቅ መልሶ ልብ ያደርቅ የሚለ የሀገራችን ጭው አባባሉ የለም፣ በትክክል የወረከው እዚህ ጋር ነው ብዬ አስባለሁኝ። አሜሪካ ጂቢዩ ሰርቲ ናይን ቢ የሚባል እጅግ ዘመናዊ ቦምብ መሳሪያ አላት። ታዲያ የመሳሪያዋን ለእስራኤል ትሰጣታለች ማለት ነው። ይህንንም የሰጠቻት ለምንድን ነው? እስራኤል በሊባኖስ ላይ እየወሰደችው ላለችው ዘግናኝ ጭፍጨፋ፣ የለም ቃሉ መጥራት አልፈለግኩም፣ ወይም ደግሞ ለምትወስደው ከባድ እርምጃ እዛ ሊያገለግላት ዘንድ ነበር የሰጠቻት። ታዲያ እስራኤልን መሳሪያዎቹን ወንቦችን በመጠቀም ሊባኖስ ላይ የሂዝቦላን መሪ ኮማንደር አሊን እጅግ በጣም ጀግና ሰው ነው ይህንን ሰው ለመግደል ነበር ኦፕሬሽኗ፣ ማለት ነው። ታዲያ በዚህ ኦፕሬሽን ላይ ሁሉም ቦምቦች የፈነዱ እና አንድ ቦምብ ብቻ ሊባኖስ ላይ ሳይፈነዳ ይቀራል ማለት ነው። ታዲያ አሜሪካ ይህን ነገር ያስደነግጣት እና ለሊባኖስ የጠየቀችው አዲሱ ጥያቄ በጣም አስገራሚ ሆኗል። በሀገራችሁ ላይ የወሰድኩት እርምጃ ወይም እንዲወሰድ ባደረጉት እርምጃ ላይ እስራኤል በትክክል ያልፈነዳችሁ አንድ ቦምብ አለ እና እሱም ቦምብ በተብሎ መልሱልኝ። ይህ ነገር በእስራኤል ወይም ደግሞ ማነው በኢራን አሊያም በሩሲያ ወይም ደግሞ በቻይና እጅ የሚገባ ከሆነ ለእኔ ከባድ ኪሳራ ወይም ውድቀት ነው የሚሆነው። ነው ጨዋታዋ፣ ምክንያቱም ኮፒ ይደረጋሉ ወይም ደግሞ ይደርሱበታል በሚለው ነው ማለት ነው። እና በቶሎ እንድመልሱልኝ ስትል አስገራሚውን ጥያቄ እንግዲህ ለሊባኖስ ጠይቃለች። ሊባኖስ በጉዳዩ ላይ የተናገረችው ነገር የለም ማለት ምንም ምላሽ አልሰጠችም። ነገር ግን ይህ በጣም አስቂ ነገር ነው ብዬ አስባለሁ። ኢማጂን ሀገራችሁ ላይ ጭፍጨፋ እንዲፈጸም ምናምን ነገር ቦምብ ሳይፈነዳ ቀርቶ እንግዲህ በትክክል አልፈነዳምና መልሱልኝ ስትባሉ ማለት ነው። እንደ ሀገር እንደ ኢትዮጵያም አስቡት እና ይህ እጅግ በጣም አስቂ ነገር ነው ብዬ አስባለሁ። እንግዲህ መሳሪያውን በተመለከተ አንዳንድ ነገሮች ቼክ አድርጌ ነበረ። እናንተ ከፈለጋችሁ ጂፒዩ ሰርቲና ኤምቢ ብላችሁ ሰርች ማለት ይችላላችሁ በቦይንግ የሚመረት እጅግ በጣም ዘመና እየተባለ መሳሪያ እንደሆነ አንብቤ ያለሁኝ ው ተጨማሪ ውነታችሁ ፈልጉና አገኙት ማለት ነው፣ እና ይህ መሳሪያ እንግዲህ ኮፒ እንዲ ያደጉም በቶል መልሼ ይብላለች ማለት ነው። እንግዲህ የሊባኖስን ውሳኔ የምንመለከት ነው የሚሆነው እኔ ግን በተወሰነ መልኩ ስላስከረመኝ ወደ እናንተ አመጣሁት ማለት ነው። እስኪ እናንተ ሀሳባችሁን ኮሜንት ሊያጋሩ ቪዲዮን በደንብ ላይክ ሼር፣ ሪፖስት አድርጉት። እንደዚ አይነት ደግሞ ቦላ የተባለባቸው ቪዲዮዎች ደግሞ ትንሽ ያዝ ስለሚያደርጉ ኮፒ ሊንክ ይደረግ ማለት ነው። ሰላም አሌይኩም። ሶላት በመስገዱ ጌሙን አቋርጦ ይህ ሰው ሸለመው። ከሰሞኑ በሳውዲ አረቢያ ብዙዎችን ያስደሰተ ዜና ነው። እንደምትመለከቱት ይህ ታዳጊ በጣም ታዳጊ ልጅ ነው። እናም ጌም እየተጫወተ የሶላት ሰዓት ሲደርስበት ጌሙን አቁሞ ሂዶ ሶላት ይሰግዳል። በዚህ ሰዓት ነበረ ካሜራ ኮንትሮል ሲያደርግ የነበረው የቤቱ ኃላፊ። እናም በልጁ ተግባር በጣም ይገረማል። ምክንያቱም ልጅየው በጣም ታዳጊና ሕፃን ልጅ ነበረ። እንዴት በዚህ ልክ ጌም አቋርጦ ሶላት ሊሰግድ ይችላል? ምክንያቱም በአካባቢው እናቱ ወይም አባቱ ሂድና ስገድ ያለዋል ስላልነበረ ብቻውን ስለነበረ ማለት ነው። እናም በዚህ የተደነቀውና የተገረመው የጌም ቤቱ ኃላፊ ማለት ነው። እንደምትመለከቱት ሂዶ ርሲት ቆርጦ ማለት ነው ተጨማሪ ሰዓት ከፍዬላሃለው ነበር ያሉ። ልጁም አይ አልፈልግም የራሴን ሰዓት ልጨርስ ሲለው፣ አይ እኔ ሳይክ በጣም ደስ ብሎኛል ለሶላትህ ያለህና ኢማንህ በጣም ደስ ስላለኝ ማለት ነው እንካ ተጫዋት በዚህ ቀጥልበት ብሎት ነበር። ሄደው እንግዲህ ተመልከቱ። ይህ ታዳጊ ለሶላት ያለው ፍቅር ማለት ነው በጌም እንኳን አልታለለም። ስንቶቻችን በማይሆን ነገር እንታለላለን። እናም ልላችሁ የፈለግኩት በሶላታችሁ አደራ ለማለት ነው። ይህንን ይዤላችሁ የመጣሁት እናንተ ምን ታስባላችሁ በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫና ሳ hope everyone ይሄ ጥያቄ ለሁሉም እንዲደርስ ሼር እና ሪፖስት ታደርጉታላችሁ ማለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሂጃብ እና በኒቃብ ጉዳይ ያንን ምድር አንቀጥቅጥ መግለጫ ከሰጠ እነሆ ዛሬ 14 ቀን ሆኖታል። ነገር ግን በዚህ 14 ቀን ውስጥ እስካሁን ድረስ ኮሽ ያለ ነገር የለም። እንደምታስታውሱት በመግለጫው ይህንን ጥያቄ ይህን የሂጃብ እና የኒቃብ ጉዳይ ይህን ከባድ ጥያቄ ከአያቶቻችን ጀምሮ እየተንከባለለ የመጣ እየተንከባለለ መጥቶ እስካሁን ድረስ መፍትሔ ያላገኘ ጄኔሬሽናል የሆነ የኢትዮጵያ ሙስሊሞች ጥያቄን መፍትሄ ለማምጣት እና ከሚመለከተው አካል ጋር ተወያይቶ መፍትሄ ያመጣል የተባለ 17 ኮሚቴ መቋቋሙን ተናግረው ነበረ። ነገር ግን ከዚህ 17 ኮሚቴዎች ውስጥ ማን ነው ኮሚቴው ራሱ ማን ነው የሚለው ነገር ወላ ዋሂድ፣ 17ቱን ተውና የኮሚቴው ሰብሳቢ እንኳን ማን ነው የሚለው ነገር እስካሁን ድረስ ግልጽ አልተደረገም። እንደምታውቁት ይህንን ከባድ ጥያቄ ይዞ ይንቀሳቀሳል፣ ለመንቀሳቀስ ኃላፊነት ተሰጥቶታል የተባለው ኮሚቴ ለህዝብ ግልጽ መደረግ ነበረበት እነማን ናቸው የሚለውን ለመቋቋሙ አሁን ማስረጃ የለም። ተቋቋመ ተባለ እንጂ፣ እነማን ናቸው የታሉ፣ የተቋቋሙት ሰዎች አትሊስት ሰብሳቢ እንኳን ማን ነው የሚለው እንኳን እስካሁን ድረስ የታወቀ ነገር የለም። ግልጽነት ይጎለዋል። ሶ ለመቋቋሙ ራሱ ምንም አይነት ማስረጃ የለም። ያው ዝም ብላችሁ እመኑን ካልሆነ በስተቀር ግን በተቋም አሰራር ደግሞ እመኑን የሚባል ነገር ዝም ብሎ አይሰራም። እያንዳንዱ ነገር አክሽን ሊታይበት ይገባል። ግን በዚህ ልክ የኢትዮጵያ ሙስሊሞችን ጥያቄ፣ ይህንን ከባድ ጥያቄ መፍትሄ ያመጣል የተባለ ተብሎ የተሰየመ ኮሚቴ ግን ማንነቱ ሊታወቅ ይገባ ነበር እና ማን ናቸው እነዚህ 17 ሰዎች የሚለው ሊታወቅ ይገባ ነበር። ለተጠያቂነትም ግልጽነት ወሳኝ ስለሆነ ማለት ነው። የት አደረሳችሁ ተብሎ ሊጠየቁ ይገባል፣ የተሰጣቸውን ወር፣ የተቀበሉትን ኃላፊነት። ነገር ግን ይህ እስካሁን ድረስ አልሆነም። ሁለተኛ ይህ ተቋቋመ የተባለ ኮሚቴ ሰፖስድሊ ሰፖዝድሊ ነው። አሁን እስካሁን ድረስ ለመቋቋሙ ምንም አይነት ማስረጃ የለም፣ አልተሰጠም ማስረጃ ወር ግልጸኝነት የለም። እነማናቸው የሚለውም ደግሞ አልተገለጸም። ግን ይህ ተቋቋመ የተባለው ሰፖዝድሊ ተቋቋመ የተባለው ኮሚቴ መግለጫው ከተሰጠ በነጋተው በመጅሊሱ ኦፊሻሊ ባይሆንም ለመጅሊሱ ቅርበት ባላቸው ሰዎች ይህ ኮሚቴ ከሚመለከቱ የትምህርት ሚኒስቴር አካል ጋር ውይይት መጀመሩን ተናግረው ነበረ ወይ ሶሻል ሚዲያዎቻቸው ላይ ፖስት አድርገው ነበር። ሶ መቼ ማለት ነው የዛሬ 13 ቀን ጀምሮ ውይይት ተደርጓል ማለት ነው። ነገር ግን ይህ ውይይት ምን አመጣ፣ ምን ላይ ደረሰ፣ ምናምን የሚለው ነገር እስካሁን ድረስ ግልጽ አልሆነም። ተካሂዷል ወይስ ውይይቱ ስራሱ ተካሂዷል የሚለውን እመኑን በሚለው ነው ነው ወይስ ለመካሄዱ የተለያዩ አይነት ማስረጃዎች መቅረብ ነበረባቸው እንደምታውቁት ውይይቶች ሲደረጉ ፎቶዎች ምናምን ይኖራሉ ምናምን እንደዚህ ተደረገ ምናምን ይባላል አትሊስት ሪፖርት አልቀረም በዚህ 13 ቀን ውስጥ ምንም አይነት ኮሽታ የለም ውይይት ተደረገ ከተባለም ሚ ፐርሰናሊ ያው ሰዎቹን አምናቸዋለሁ የሰዎቹን ለማመን ችግር የለብኝም ግን እንደ ተቋም አሰራር ግን ከሆነ ተቋቋመ የተባለ ኮሚቴ ግልጽ ለህዝብ ግልጽ መደረግ ነበረበት። ኤንድ ደግሞ እኔ አሁን ለመቋቋሙ ማስረጃ የለኝም እነሱን ከማመን ውጪ ማለት ነው። ኦር ማንም ማስረጃ የለውም ለመቋቋሙ፣ ኮሚቴው ራሱ ለመቋቋሙ። ሶ ግልጽ አለም ግልጸኝነት የለውም። ሶ ተካሄደ የተባለው ስብሰባ ምን ደረሰ? ምን አይነት ውጤት አመጣ? ምን ላይ ተደረገ ነው? ወይስ አልቻሉም? መሰብሰብስ አልቻሉም? ምን ላይ ነው ያለው? ምን ላይ ነው ያለው የሚለው ነገር እስካሁን ድረስ ግልጽ አልሆነም። ለኢትዮጵያ ሙስሊም ህብረተሰብ ግልጽ መሆን ነበረበት። ነው ወይስ ቢያደር ኩዌስችን ግን ሌላው አሳሳቢው ጥያቄ ግን ምንድነው? ከዚህ በፊት እንደነበሩት መጅሊሶች ዛሬ በተለየ መልኩ ፎር ዘ ፈርስት ታይም በተለየ መልኩ በተሻለ መልኩ አገር አቀፍ ምርጫ አድርጎ መጣ የተባለው ይህ አሁን ላይ ያለው መጅሊስ በምርጫ የመጣው መጅሊስ ከዚህ በፊት እንደነበሩትና ዝም ብለው በየጊዜው ሊቀያየሩ እንደነበሩት መጅሊሶች ህዝብ እንደ አይነት ጥያቄዎችን ሲያነሳ የሂጃብና የኒቃብ ጉዳይም ሆነ የተለያዩ መብቶች የተነኩ የሚሉትን ጥያቄዎች ሲያነሳ እንዲሁም ደግሞ የሃይማኖቴ ክብር ተነካ፣ በአንዳንድ በተለያዩ ግለሰቦች የሃይማኖቴ ቅዱሳን ሰዎችም ምኖችም አታክ ተደረጉ፣ ተሰደቡ፣ ሃይማኖቴ ተደፈረ፣ ለህግ ይቅረቡልኝ ብሎ እንቅስቃሴዎች ሲያደርግና ጥያቄዎች ሲያደርግ ጥያቄዎች ተጋግለው ሲመጡ በመግለጫ ውሃ ሲቸልስ እንደነበረው እና ሲያዘናጋና ዝም ሲያስብል የነበረው መጅሊስ በፊት እንዳለፈ ታውቃላችሁ። አሁን ግን ፎር ፈርስት ታይም በተሻለ መልኩ ሀገር አቀፍ ምርጫ አድርጎ በተሻለ መልኩ ያው ፐርፌክት ባይሆንም በተሻለ መልኩ ምርጫ አድርጎ የመጣው ይህ መጅሊስ ግን ተመሳሳይ ስቴፕ እየተከተለ ነው ወይ በመግለጫ ውሃ እየቸለሰ እያረሳሳ፣ ደን ቀጣይ የሚመጣው መጅሊስ ደግሞ ያው አሳልፎ ሊወርድ ነው ወይስ ምንድን ነው ሀሳቡ? ፎር ፈርስት ታይም ተመርጦ የመጣው መጅሊስ ይህንን ጉዳይ መፍትሄ ሊሰጥበት አይገባም ወይ? ለዛ ደግሞ እንቅስቃሴዎች መታየት ነበረባቸው። ከዛ ውስጥ አንዱ አንዱ በጣም ደሊስት እንቅስቃሴ ምንድን ነው? ተቋቋሙ የተባለው ኮሚቴ ማን ነው የሚለውን እንኳን አትሊስት ግልጽ ማድረግ ነበረባቸው። እስካሁን የወጣ ነገር የለም። ለመቋቋሙ ምንም አይነት ማስረጃ የለም። ጀስት ትረስ ሚ ብሮ ነው ያው፣ ዊትረስ ግን ነው። ማስረጃ ደግሞ መውጣት አለበት። እነማን ናቸው የሚባለው ነገር መታወቅ አለበት። ስለዚህ አሁን የምንጠይቀው ምንድን ነው? እነማን ናቸው የተቋቋሙት ኮሚቴዎች? ተቋቋሙ የተባሉት አስራ ሰባት ኮሚቴዎች ጥያቄዎቻችንን ይዘው እየተንቀሳቀሱ ያሉት እነማን ናቸው ማን ነው? እንወቃቸው። ማወቅ አለብን። ይህንን ጥያቄ ኃላፊነት የተሰጣቸው ሰዎች እነማን ናቸው የሚለው መታወቅ አለበት። ሁለተኛ ደግሞ በዚህ 14 ቀን ውስጥ የዛሬ 13 ቀን ስብሰባ ጀምሯል። ውይይት ጀምሯል ከሚመለከቱ አካል ጋር ቢባልም ያው ኦፊሻሊ ባይባልም ቅርበት ባላቸው ሰዎች ተብሏል። ሶ እነማን ናቸው? ምን ላይ ነው የደረሱት? ምን እያደረጉ ነው የሚለውን ነገር ማብራሪያ ሊሰጥበት ይገባል። ያው ይህ ካልሆነ ግን መቋቋማቸውም ሳክስ ሊሆን ይችላል። ኤንድ ደግሞ እንደተለመደው በመግለጫ ውሃ ቸልሶ ማዘናጋትም ሊሆን ይችላል። ሶ አክቲቭሊ ይሄንን ቪዲዮ ሼር እያደረጋችሁ እናንተም ልጠይቁ ይገባል። ምን ደረሳችሁ? ምን አደረጋችሁ? አሁን እኮ መረጥናችሁ በቃ ተመረ መረጥናችሁ ድምጻችን ሰተናችሁ። እንደ በፊቶቹ አይደሉም። ድምጻችን ሰተናችሁ። ድምጽ ከሰተናችሁ ደግሞ ኃላፊነት ሰተናቸዋል ማለት ነው። ኃላፊነታችሁን ምን እያደረጋችሁ ነው ደግሞ መጠየቅ ሊኖርብን ይገባል። አክቹአሊ መሪዎችን የመጅሊስም ላይ ያሉ ሁሉም ላይ ያሉትን መሪዎች ሞቲቬት የሚያደርጋቸው የህዝብ ጥያቄ ነው። በመሰረቱ ሞቲቬት ሊያደርጋቸው ይገባል። የህዝብ ጥያቄ አለ። ሶ ምን አደረሳችሁ፣ የታደረሳችሁ ብለን መጠየቅም ይልመድብን። ዝም ብለን በሶሻል ሚዲያ ምናምን የሆነ ያለ አንድ ቀን ለሁለት ቀን አቧራ አንስተን ዝም ማለት ሳይሆን መግለጫ ሲሰጥልን ማዕሰላም አልሐምዱሊላህ ምናምን ብለን ቁጭ ማለት ሳይሆን በመግለጫው ላይ የተናገራችሁትን ነገርስ ምን አደረሳችሁ ብለን በየጊዜው አክቲቪቲ ልንጠይቅ ይገባል ነው ሶ ምን ደረሰ? የተቋቋሙት ኮሚቴዎች ውስጥ እነማን ናቸው የሚለው አትሊስት እነማናቸው ናቸው ኮሚቴዎቹ የሚለውም ግልጽ ይደረግልን። ነገ ልንጠይቃቸው ስለምንፈልግ ምን አደረሳችሁ፣ የተቀበላችሁትን ኃላፊነት ምን አደረሳችሁ ብለን ልንጠይቃቸው ስለምንፈልግ ሼር አርጉት።